ከእመቤታችን ከቅዱስ ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅርባይ ከሆነ ከመንፈስ ቅዱስ ጋር ምስጋና የደረሰው ለዘላለሙ አሜን። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱንም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ ሶስት አስራ ሶስት። በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አመ ዕስራ ወሰሙኑ ለጥቅምት በዛቲ ዕለት ኮኑ ሰማዕት ቅዱሳን መርትያኖስ ወመርቆሬዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትያኖስና መርቆሬዎስ በሰማዕትነት አረፉ። እኒህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነ ሁለተኛ ንጉስ ቆስጠንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ ጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። እኒህም ቅዱሳን መርትያኖስና መርቆሬዎስ ግን የእረፍቱን ቀን ገድሉንም ጻፉ አርዮሳዊውንም ንጉስ ረገሙት። አንድ ክፉ ሰውም ወደ ንጉሱ ሂዶ እነርሱ እንደረገሙት ወነጀላቸው ንጉሱም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው ገደላቸው። በዚያም በገደሏቸው ቦታ ቀበሯቸው፣ እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ሥጋቸውን ወደ ቁስጥንጥንያ በክብር አስመጣ። የአማረች ቤተ ክርስቲያንም ሰርቶላቸው ሥጋቸውንም በውስጡ አኖረ። በዚች ቀንም በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የአባ መቅብዩ ከዘጠኙ ቅዱሳን የአንዱ የአባ ይምዓታ ዳግመኛም አባቱ ኖኅ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ጥቅምት 29 በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። ምስጋና ይሁን ለአብ፣ ለወልድ፣ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ይምዓታ ጻድቅ ከተስዓቱ ቅዱሳን አንዱ ቅዱሳን መርትያኖስ ወመርቆሬዎስ ሰማዕታት፣ አባታችን ያፌት የኖኅ ልጅ። ወርኀዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ ወያዕቆብ፣ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባዲርና ቅድስት ኢራኢ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብጹዓን ናችሁ። ማስፈራራታቸውን አትፍሩ፣ አትናወጡ፤ ዳሩ ግን ጌታን እርሱንም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 13 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን፣ በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። በሰማነው ቃል እንድንጠቀም፣ ሰላሳ ስሳ የአማረ መቶ ፍሬ አፍርተን የመንግስት ወራሽ የክብሩ ቀዳሾች እንድንሆን አምላክ በቸርነቱ ይርዳን። አማኑኤል አምላካችን በቸርነቱ ይጎብኘን። ይቅርታውን ቸርነቱን አያርቅብን። ከቅዱሳን አባቶቻችን ከአብርሃም ከይስሐቅ ከያዕቆብ በረከት ረዴት ያሳትፈን። የቸርነቱን ስራ ይስራልን። የሰላም አምላክ ሰላሙን ይስጠን። በጸሎታቸው አስቡን አትርሱን። ያሉትን በያሉበት የተጨነቁትን፣ የታመሙትን፣ የታረዙትን በመከራ በግዞት በአልጋ ቁራኛ በደዌ ዳኛ የተያዙትን ሁሉ በቸርነቱ ይጎብኝልን። መዓቱን በምሕረት ቁጣውን በትዕግሥት ይመልስልን። አማኑኤል አምላካችን በቸርነቱ ይርዳን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመስራኤልና ሃታው እነ ተማኅፀነ ነብይ ካለ እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራ ያጥያት የዋጥያት ሁሉ ህዝብ ከመአሰራጥያት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን ሰላም ያወለ ሰላም ያሳድረን ይቆየን።